ብዙዎቻችሁ በውስጥ ታኩር 666 ነው ታኩር 666 ነው እያላችሁ፣ እንደዚህ አይነት ፎቶ እየላካችሁልኝ ነው። በመጀመሪያ ደረጃ ታኩር 777ም ይሁኑ የእናንተ ጉዳይ አይደለም። በነገራችን ላይ ግን ደግሞ በመጀመሪያ ይሄ ምስል የሚያሳየው የፍየል ምስል ወይንም ጎት ነው። ይህ ማለት ደግሞ ትርጉሙ ግሬተስት ኦፍ ኦል ታይም ነው። ስለዚህ ይሄንን ስጦታ የሰጡት ሰዎች ያንን አስበው ሊሆን ይችላል። በነገራችን ላይ ሰው ሲያልፍለት ከሌላ ነገር ጋር ማያያዝ ባህላችን አይሁን እባካችሁ። ከእንደዚህ አይነት ነገር ተቆጠቡ። ከሰሞኑ የዚህ ሴት ምስል በተለያዩ ማህበራዊ ሚዲያ ላይ እየተዘዋወረ ይገኛል። የተፈጠረውም እንዲህ ነው። በሐረሪ ክልል የኦረዲም በድሪ ወይንም ደግሞ የሐረሪ ክልል ፕሬዚዳንት ዘመድ ነኝ በማለት ለተለያዩ ባለሀብቶች እየደወለች ገንዘብ ስታስልክ ነበረ ተብሏል። በዚህ እንዲሁም በሌሎች ወንጀሎችም ተጠርጥራ በአሁኑ ሰዓት በህግ ቁጥጥር ስር ትገኛለች። በአሁኑ ሰዓት ብዙ የትግራይ ተወላጆች ጌታቸው ረዳን ስለ አገልግሎትህ እናመሰግናለን በማለት እያከበሩት ስጦታም እያበረከቱለት ይገኛል። በዚህም ታዋቂቷ ድምፃዊት ሰብለካሰይ የጋቢ ስጦታ በማበርከት ስለ አገልግሎትህ እናመሰግናለን ብለዋለች። የዚህን አሳዛኝ ዶክተር ታሪክ ስሙት። ዶክተር ኢማም እንድሪስ ይባላለሁ። ጠቅላላ ሐኪም ነኝ። በባቲ የመጀመሪያ ሆስፒታል ስራ ከጀመርኩ ስምንት ወር ሆኖኛል። ቤተሰቦቼን ካየው አንድ ዓመት ከስድስት ወር በላይ ይሆነኛል። በጣም ናፍቀውኛል። አንድ ቀን ከእናቴ ስልክ ተደውሎ ልጄ እንዴት ነህ አለችኝ። አለሁማ እንዴት ናችሁ አልኳት አንድ ቆንጅዬ እኔ ያላሳደግኳት እናቴ ያሳደገችልኝ ልጅ አለች። እናቴም ልጄ ያው እንግዲህ ይደረሰ ደግሞ ማዳበሪያ ማውጫ የለኝም እባክህ እስኪ 20 ሺህ ብር ካለ ፈልግልኝ አለችኝ። ልቤ ቀጣለች። አጋጣሚ ታካሚ ጋር ነበርኩና ታካሚ መደንገጤን አይታ ምን ነው ችግር አለ አለችኝ። በእርግጥ ችግሬን ብነግራትም አታምነኝም ዶክተር ነኝና፣ እሺ ደውላለሁ ብዬ ስልኩን ዘጋው። ሳምንት ሳልደውል አለፈ። እሷም አልደወለችም። ጨነቀኝ። ከጓደኞቼ አልጠይቅም፣ እነሱም የላቸው። ብቻ ለሳምንት ያክል ሆስፒታል እገባለሁ። ታካሚው ሦስት ጊዜ ካልነገረኝ አይገባኝም። ምን እላለሁ። በመሐል ሐሳቤ እናቴና ለልጄ ምገዛላት ልብስ ማጣቴን የሚያሳስበኝ። ሁለት ሳምንት ሲሞላ እናቴን ምንም ብር የለኝም አልኳት። አላመኑኝም። ደሞዝ ተቆራርጦ ዘጠኝ ሺህ ነው፣ ምንም አይበቃኝም አልኳት። ይቅርታ ልጄ በቃ ተወው አለች። ልብሱንም አባት ይፈልግላታል አለች። አለቀስኩ። በጣም በእኔ ተስፋ እንደቆረጠች ያስታውቃል። እኔ ልብስና ጫማ ከገዛው በጣም ቆይቻለሁ። አሁንም ከዛ የተለየ አይደለም። ያንኑ ኑሮ ነው እየኖርኩኝ ያለሁት ሲል ይህ ዶክተር በምሬት ይህንን ጽፏል።